የኦርቶዶክስና የፕሮቴስታንት ወንድሞችና እህቶች ምነውን ብለውኛል። እንዲሁም ሙስሊሞች ለምን በአንተ ሜዳ ላይ በስነስርዓት ሰዓት ተይዞ አንነጋገርም? በማ ጉዳይ በክርስቶስ በኢየሱስ ክርስቶስ ጌትነት ጉዳይና እንግዲህ ወገናችን የሆነ ምንድን ነው እያለን ያለው ፕሮቴስታንትና ኦርቶዶክስ አንድ ላይ ሆነው ስለ እስልምና መወያየት ይፈልጋሉ። ከመስ ጀምሮ ነው አንድ የሆናችሁት ከኛ ከሙስሊሞች መታቸው ስትወያዩት ስለ የትኛው ኢየሱስ ነው የምትሰብኩት ኦርቶዶክስ ዘንድ ስላለው ኢየሱስ ወይስ ደግሞ ፕሮቴስታንት ዘንድ ስላለው ኢየሱስ ይህን ስናገር ያለመረጃ አይደለም ለምሳሌ ቲክቶክ አለም ውስጥ ወንጌል አማኞች ዘንድ ወይም ፕሮቴስታንት ዘንድ የሚታወቀው ኤርሚያስ አበበው ወይም ደግሞ ተናገር እውነቱ ኦርቶዶክስ ደግሞ ቀለሚው ይሉታል ይህን ግለሰብ የኦርቶዶክስ ኢየሱስን አስመልክቶ እንዲህ በማለት ይናገራል እስቲ አብረን እንስማ ከንፈር ሳመ ይሉሃል። እሱ ሲጨርስ እናትየዋ ትቀበላለች። ይመጠምጣሉ የሰው ከንፈር እየተቀባበሉ። ይያው ጉድህና ነውረት ሲተጽፎ ማለት ነው ይሄ በዝሙትና በርኩሰት በምንዝርና የቀነዘረ መነኩሴ ሁሉ ገዳሙስ ቁጭ ብሎ የጻፈውን ወጥተው ሚስት አግብተው የሚገባው ማድረግ ሲገባቸው እዛው በፍቶት እየተቃጠሉ እነሱ እርስ በርስ የሚያደርጉትን ከንፈር ለከንፈር የሚሳሳሙትን መድኃኔዓለም ከንፈር ሳመ ብሎ እዛ ዋሻና ጥሻ ውስጥ ተደብቆ ገዳሙ ውስጥ ተደብቆ መድኃኔዓለም ኢየሱስ ክርስቶስ ከእናቱ ከማርያም ጋር ተገለጠለትና የመባጫውን ከንፈር ሳመ ይላል። መባጫውን ስሞታል። የሁሉንም ወንዶች ከንፈር እየመጣ ቀምሷቸዋል። እግዚአብሔር ምረት ያድርግላችሁ እቺን ቤተክርስቲያን። እግዚአብሔር እንግዲህ እኔ እንዲህ አይነት ነገር ስላሰማዋችሁ እውነት ለመናገር ይቅር በሉ። ምክንያቱም ከኔ ፐርሶናሊቲ የሚጠበቅ አይደለም እንደነዚህ አይነት ነገራቶችን ማምጣት። ነገር ግን ከሙስሊሞች ለመወያየት ዝግጁ ናቸው ስትል አንድ ሆናችሁ ነው በውሸት አላሁ ስብሐነ ተዓላ እንደነዚህ አይነት ሰዎች አስቀድሞ ነግሮናል። ባይዘዊ ስታያቸው እላያቸው አንድ እንደሆኑ ያስመስላሉ፣ ነገር ግን ውስጣቸው የተለያየ ሆኖ ሳለ ይለዳል። ታዲያ የትኛው ኢየሱስ ነው? ጴንጤዎች ኦርቶዶክስ የያዘችው ኢየሱስ እንዲህ ያደርጋል ብለው እንግዲህ እንደሰማችሁት እንዲህ ብሎ ይናገራል። በተጨማሪ ደግሞ እዚህ ቲክቶክ ዓለም ውስጥ የምታውቁት ቤኪ የተባለው ግለሰብ እንዲህ በማለት ይናገራል የኦርቶዶክስን ኢየሱስ አስመልክቶ አብረን እንስማው። እንግዲህ እንደሱ ለምሳሌ የኛን ኢየሱስ ዝሙታም ኢየሱስ፣ ዝሙት የሚሰራ ኢየሱስ፣ ከተለያዩ ሴቶች ጋር የሚተኛ ኢየሱስ ነው የጴንጤ ኢየሱስ ይላሉ። ስለዚህ አንቺ ኢየሱስ እንደዛ እኛ ይኸውስ እንደዛ ነው። ሌላው ነገር ደግሞ በእኛ ቤተ እምነት ውስጥ በሚደረገው በእያንዳንዷ ነገር እኛ ወስዶ ከሆሞሴክሹዋል ጋር ከግብረ ሰዶሞች ጋር ወስዶ የሚቀላቅሉት ነገር አለ። ያ ትክክል ነው። ሌላው ነገር ደግሞ አንቺ ኦርቶዶክስ ተዋህዶ የሚባል ቤተ እምነት ድነው አሉ ብለሽ ካመሽ በክብስና አንድንን ብለሽ ካመሽ ከነሱ ጋር ከተባበርሽ የነሱ ትምህርት ኦርቶዶክስን ዳኑ፣ ከጨለማ ውጡ ብሎ እንግዲህ ተመልከቱ። በዚህ ልክ ኦርቶዶክስ ዘንድ አለ የሚባለው ኢየሱስ እንዲህ አድርገው እየተሳደቡ ነው። የተከበረ ያላህ መልክተኛ ማለት ነው። እንግዲህ እነዚህ ናቸው ህብረት ፈጥረው ከዛ በኋላ እስልምና ለማዋጋድ እንወያይ ምናምን ነገር የሚሉት ባይዞ የሲስተማቲካሊ በህግ የሚፈለግን ሰው ለማስመለጥ የተሰራ ሴራ ነው እና ይህን ነገር ደግሞ አይሳካላችሁም። ምክንያቱም ደግሞ በህግ ቁጥጥር እስከሚውል ድረስ ይህ ብቻ እኮ አይደለም። ለምሳሌ እነ መዝሙር ያሪት ታውቁታላችሁ። መዝሙር ያሪት ቲክቶክ ላይ አቃቢ ክርስትና ላይ ከሚሰሩ ሰዎች መካከል ነው የውሃድ ንጉሥ የተሰኘው ግለሰብ የጴንጤዎች ኢየሱስ እንዲህ ነው ብሎ ይናገራል። እስኪ አብረን እንስማው። ማርቲን ሉተር ቴብል ቶክ 1472 ላይ ክርስቶስ ዝሙት ሰርቷል ብቻ ሳይሆን ከማን ከማን ጋር እንደሰራ ይናገራል። እሱን አታውቅም ወይስ አትቀበለው? ይኸውልህ ባይ ዘ ወይ ክራይስት ስንል የእኛ የእኛ ክርስቶስ እንዳልሆነ ሁላችንም ልታውቁት ይገባል። ኦኬ እኛ እንዲህ አይነት ክርስቶስ ስለማናውቅ ማለት ነው ሌላ ክርስቶስ። እንኳን የእኛ ክርስቶስ ሊሆን ይቅርና የቃለ ሕይወት ወይም ደግሞ የካልቪኒስት ምናምን ክርስቶስ እራሱ ከእነዚህ ሰዎች የተለየ እንደሆነ ልታውቁት ይገባል። የእኛ ክርስቶስ ሊሆን እንደማይችል ሁላችንም ልታውቁት ይገባል። ሌላ ክርስቶስ፣ ሌላ ኢየሱስ ስላላቸው ማለት ነው ኦኬ እሺ ተመልሳል እየሰበክ ነው። ያው ክርስቶስ ጊዜ ክርስቶስ ኢየሱስ አንድ አይደለም። እንግዲህ ማርቲን ሉተር እንዲህ ብለዋል ብሎ እየተናገረ ነው። እንግዲህ ማርቲን ሉተር ፕሮቴስታንት ዘንድ ትልቅ አባት የሚባል ነው። ይህን ግለሰብ ኢየሱስ እንዲያደረገ ብሎ ቃሉን እኔ መናገር አልፈልግም። እንደዛ ብሎ እየተናገረ ነበር ማን ዮሐን። ከዛ በኋላ ክራይስ ስንል አለ እኛ የኛ ኢየሱስ አይደለም ወይም የኛ ክርስቶስ አይደለም ብሎ ይናገራል። ክራይስት እንል በፍጹም የኛ ክርስቶስ አይደለም፣ ግን የጴንጤዎች ክርስቶስ እንዲ ነው ብሎ ይናገራል። ማን ዮሐን የተባለው ግለሰብ ማለት ነው። ዛሬ ላይ ጥምረት ፈጥራችሁ እንዲህ ከምታወሩ ለምን እንዲ የትኛው ትክክለኛ ኢየሱስ እንደሆነ አሳውቁንና ከዛ እኛም ዲቤት ጥሩን። እንደዛ ይሻላል። መጀመሪያ በኢየሱስ ላይ አንድ ሁኑ። ፈራጅ ነው ኢየሱስ ወይስ ደግሞ አማላጅ ነው። ጴንጤዘን ስትመጡ ነው ነው አማላጅ ነው ይለዋል። ወደ የትኛው አምላክ ነው የሚያማልደው? ኦርቶዶክስ ዘን ስትመጡ ደግሞ ፈራጅ ነው ኢየሱስ ይላሉ። ነገር ግን ፍርድ ከአባት በስተቀር ማንንም አይፈርድም ብሎ ባይብል በግልጽ ሲናገር ማለት ነው። አረ ልጨምርላችሁ በተጨማሪ ተናገሩነቱ የተሰኘው ግለሰብ ምን እንደሚል? የእናንተ ማርያም ብልቷን የምታስም ናት። እናንተ ኢየሱስ 30 ዓመት ሙሉ የማያድግ በሆነች ሴት ፈረንጅ ሴት እጅ ላይ ያለ 30 ዓመት ሙሉ ጡት የሚጠባ መድኃኒቴ ብላ ጌታ ኢየሱስ ክርስቶስን የጠራች በአብ ቀኝ ያለች በክርስቶስ ኢየሱስ ተሰውራ በማመኗ ደግሞ በዚያ በርግነት ያለችው ማርያም ወይስ ብልት የምታስሙ ማርያም? የትኛውን ማርያም ነው የምትነግሩን? ኦርቶዶክሳዊ ኦርቶዶክሳውያን ማርያም በልቷን አሳመች ይላሉ። ማርያም እንደ ኦርቶዶክሳውያን የሚጠላ እንደ ኦርቶዶክሳውያን የሚያዋርድ በምድር ላይ የለም። ተቅማጥህን እንደ ትንሳኤ ይሆንልሃል እንደ ክርስቶስ ኢየሱስ ትንሳኤ በተቅማጥ ለሚሞቱ ሰዎች ከትንሳኤው እኩል አደርጋለሁ ተብሎ አቡነ ተክላማት የሚባል ፈጠራ ተፈጥሮ ተቅማጥህን እንደ ትንሳኤ ይቀበላሉ ተብሎ በሚነገር ይሄንን እኮ ጤና ሚኒስተሩ ላይ አይቆም የሚገባ ወዳጆች በተቅማጥ የሚሞት ሰው ይጸድቃል፣ የኢየሱስ ክርስቶስ ሞትና ትንሳኤ ያክል ይቀበልለታል የሚል እቺ ቤተክርስቲያናት፣ ኦርቶዶክስ ማለት ክርስቶስ ኢየሱስን የምታስተምር እቺ ቤተክርስቲያናት፣ ኢየሱስን ለመስበክ ሞራል ያላት እቺ ቤተክርስቲያናት፣ ወይ ወንጌል አማኝን ለመናገር እቺ ቤተክርስቲያን በጭኖች መካከል ላለው መሰሶ ሰላም ለአንተ ይሁን ብላ ለወንድ ብልት ሰላምታ መጽሐፍ የምትጽፍ አቡነ መርቆሪዎስ ለሚባል ሰው በጭኖች መካከል ላለ መሶሶ ለወንድ ብልት ሰላም ለአንተ ይሁን ብላ የምትጽፍ ቤተ ክርስቲያን፣ ገድል፣ ድርሳን፣ ተአምራት መከራከሪያ ሃይማኖት መከራከሪያ አይደሉም። ምንድን ናቸው? ለትምህርት ኦኬ። የወንድን ከንፈር ወንድ ለወንድ ከንፈር መሳሳምን ነው የምትማረው ከገድና ከድርሳን የሴትን ብልት በሳም ነው ከገድልና ድርሳናት የምትማሩት፣ የምትማርክ ለመከራከር አይሁንም ለትምህርት። ቲክቶክ ላይ ያሉ ወጣቶች ቤተክርስቲያኑ ገብተው የማያውቁ እንደኛ ቤተክርስቲያኑ ውስጥ ያላደጉ የሆኑ እንግሊዘኛ መጽሐፍን አንብቦ መጥቶ የሚቀባጥሩ ወጣቶችን እየሰማችሁ እግዚኦ እግዚኦ፣ እኔ በዘመኔ ሆኜ ገድልና ድርሳናትን አንቀበልም በእነዚህ አንከራከርም። ይሄኩ ትልቅ ሪቫይቫል እኮ ታድሶ ሆናቸዋል። ቲክቶክ ላይ ያለው ኦርቶዶክስ ታድሶ ነው። ለምን ገድልና ድርሳናትን ንቆታ ተአምራትን አልቀበልም ስለዚህ ይህም ነው ተሐድሶ ሆናቸዋል። ጌታ ይባረክ። ይህን ደግሞ ያደረግነው እግዚአብሔር ጸጋ በእኛ ውስጥ አድሮ እኛ ነው ገድልና ድርሳናች ውስጥ ያለውን ኮተት፣ ጨለማ፣ የሆሞሴክሹዋሊቲ ለዚጋርነትን የሚያበረታቱ የትኛውም አይነት ኢ መጽሐፍ ቅዱሳዊ የሆኑ ከዚህ በላይ ይበቃናል ማለት ለመስማት ራሱ ያስጠላል። እንግዲህ ተመልከቱ፣ በዚህ ልክ ልዩነት ያላቸው ከዛ በኋላ ደግሞ ጴንጤዎችም ኦርቶዶክስም ከሙስሊም ጋር ለመወያይ ዝግጁ ናቸው አለ። መጀመሪያ ግን አስቀድሚም እንደነገርኳችሁ የትኛው ኢየሱስ እንደምሰብኩን እኛ ማወቅ ስለምንፈልግ ጴንጤና ኦርቶዶክስ አንድ ላይ አድርገህ አወያይተ ከዛ ትክክለኛው ኢየሱስ የትኛው እንደሆነ ስታግዚ ከአንዳቸው ካንዳቸው ጋር እንወያያለን። አይ ቲንክ እንደዛ ይሻላል ዮኒ እንጂ ጠላት የጠላት ጠላት ወዳጅ ነው በሚል ስልት ሄዳችሁ እስልምና ማጥቃት አይችሉም። ይበል እናንተ ይቅርና ከናንተ በፊት የነበሩ ሰዎች እንኳን በጣም በርካታ ነገራቶች ኢንቨስት እያደረጉ እስልምና ለማጥፋት በርካታ እርምጃዎችን ሄደዋል። ነገር ግን ራሳቸው የኢንቨስት ያደረጉት ነገር ኪሳራ ውስጥ ከተዋቸዋል እንጂ እስልምናን በፍጹም ማጥፋት አይችሉም። ይህን ነገር አስረግጠን ነው የምንናገረው። በተለያዩ የውሸት ፕሮፖጋንዳ፣ በተለያዩ ውሸት ሰነድ አልባ የሆኑ ሀዲሶች በማምጣት እስልምና እንዴ ነው ማለት አይቻልም። ጋይስ ነቃበሉ፣ አምብቡ። በነገራችን ላይ ባይብልን በማንበብ ሙስሊም መሆን ይቻላል። ለዚህ ደግሞ በርካታ የሆኑ ምስክሮችን ማምጣት እንችላለን። ዝም ብሎ ማስቀመጥ ሳይሆን አምብቡት ነው የምንለው። ለማንኛውም ለዛሬ ይህን ካልኳችሁ፣ ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ ሁኑ። እንዲሁም አስተያየት ጥቆማ ካላችሁ በጨዋ ደም በወንድማዊነት መንፈስ ኮሜንት ስር ማስቀመጥ ትችላላችሁ። ለዛሬ ይህን ካልኳችሁ በሌላ ቪዲዮ እስከምንገናኝ፣ ሀዛ ወቢላሂ ተውፊቅ ወሰላ አላ ነቢና መሐመድ ወአለ አለይሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ መሰላም።